ሚል እንደነ ሄሎ ሄሎ ኢትዮጵያ እንደናችሁ? ሙላ ለሚኪ እንደ በጣም ደስ ብሎናል ስላገኘን። እኔም ደስ ብሎኛል ስላገኘችሁ ስላየ። በጣም በጣም ናፍቀህናል። በጣም ስላየ ደስ ብሎናል። ሚሊዮን አመሰግናለሁ። እኔም ይሄ ፕሮግራማችን ሄሎ ኢትዮጵያ አይደለም የናፍቆት መገላለጫ ነው። በጣም ደስ ይላል። በጣም ደስ ይላል። እንዴት ነው ኑሮ በአሜሪካን ሀገር? አትሌት ይወፍራሉ ወይ ምጭ ሞላ ሞላ ብሏል። ግድ ነው ከስታ ትንሽ ቀነስ ካረክ ይሄ አላ ይሞላል ሰውነቱን። ቤተሰብ ደህና ነው? ልጆች ደህና ናቸው? ሁሉ ሰላም ነው? ሁሉም እግዚአብሔር ይመስገን፣ ሁሉ ሰላም ናቸው። ያው አንድ ምናቅ ሚሊዮን ስናስብ ሁሉም ኢትዮጵያዊ አንድ ሲድኒ ኦሎምፒክ ላይ ከአምስት ሺህ በኋላ ብዙ ሰው የሚያውቀው ያችን ብዙ ጊዜ የሲድኒን ኦሎምፒክ ነው። ግን ከመጀመሪያ ጀምረዋለኝ ከወጣቶች ጀምሬ ነው ወጣቶች ላይ ወርቅ ነሐስ አመጣለውኝ የእርሌ እንዳለ የዓለም ውድድሮች ላይ ብዙ መዳሊያዎች አሉ፣ ግን የምትታወቋ የሲድኒ ኦሎምፒክ ነች። ያው ሰው በደንብ ዓለም በጉጉት ስለሚጠብቅ እስቲ ምን ያህል ውድድሮችን ተወዳድረሃል? እንግዲህ በጣም ብዙ ነው። እንግዲህ ቢያንስ ቢያንስ ከ25 ዓመት በላይ ሮጫ አለውኝ። ዓለም ላይ የሚዘጋጁትን ውድድሮች በጠቅላላ አሁን የዓለም ወጣቶች ከወጣትን የጀመርኩት የዓለም ወጣቶች ወርቅ፣ ብር፣ ነሐስ አለኝ በክሮስ ካንትሪ በትራክ እንዲሁም ደግሞ የዓለም ኢንዶር ሻምፒዮን እዛ ላይ እንደውም ከኃይሌ ቀጥዬ ነሐስ መዳሊያ አንጥቻለው። ከዛ በኋላ ደግሞ ዓለም ሻምፒዮና ደሞ አለ። ዓለም ሻምፒዮን ላይም እንዲሁ የብር መዳሊያ ባለቤት ነኝ። ከዛ ደግሞ ኦሎምፒክ አለ። ቢያንስ በዓለም ላይ እያንዳንዱ የሚዘጋጁት ውድድሮች ላይ ከወጣትነት ጀምሮ ወርቅ፣ ብር፣ ነሐስ በተደጋጋሚ አሉ። ግን ያው ጎልቶ የወጣው ግን የሲድኒ ኦሎምፒክ ነው። ትልቅ ነገር ነው መቼም ኦሎምፒክ። እኛ ሀገር ሆነና እኛም ያው በትልቅ ክብር ነው የምናየው። ግን አሁን እዛ አሜሪካ እያለ የኦሎምፒክ ሜዳሊስት መሆንህን ሰዎች ሲያቁ ምን ይላሉ? እንዴት ነው ሪያክት የሚያደርጉ? ልጆች ሁን የኦሎምፒክ ሻምፒዮን መሆንን የሚሰጣቸው ትርጉም ምንድን ነው? የዛን ጊዜ ያው ልጆቹም ያው እንትናቸውን አይገልጹም ያውቃሉ፣ ግን እንደዚህ የጉራ እንትን የላቸውም ምንም አይመስላቸው። ሌላው እንደዚህ ግን ውድድር ቦታ ላይ ሲሄድ ያው ብዙ ቦታ በደንብ እንትን ያደርጉኛል። ለዚህ ነው የተቀላቀልኩት ወደ አሜሪካን መጥቼ ወደ ስፖርት የተቀላቀልኩት በዛ ነው። አሁኑም ስፖርት ቤተሰብ ውስጥ ነው። ያው እዛ በስልጠናው በልጆች እንትን ላይ ነው ያለሁት እና በየአካዳሚው በየሃይስኩል ውስጥ እንትን አደርጋለሁ፣ አሰለጥናለሁ ወጣቶችን በዛ መንገድ ነው የገባሁት እና ያው ሁሉም እንትን ያደርጋል። አንዱ ጋር ሲሄድ አንዱ ጋር ያው ሕፃናቶች እኔን የሚያሰለጥነኝ እኮ ኦሎምፒክ ያሸነፈ ነው ምናምን ያሉ እንትን ያደርጋሉ። ለዛም እዛ ውስጥ ነው ያለሁት አሁን። ጣም የዘ የዛን ጊዜ እኔ በማለት እንዳሁኑ በአንዳንድ እንጂ በደንብ በምሮጥበት ሰዓት ላይ ነው ያቆምኩት። ምክንያቱም ከሲድኒ በኋላ ኤድመንተን ዓለም ሻምፒዮና ላይ አነበረ። እዛ ላይ ብር ካመጣው በኋላ ያው በትሬኒንግ እንትን ጀርባይ ላይ እንትን የማስል እንትን ደረሰብኝ እና ሁለት ጊዜ ነው ኦፕራሲዮን ያውኩ። ያ ነው በቃ እያሸሸኝ፣ እያራቀኝ እያራቀኝ አመጣ እንጂ እየጀመርኩበት ሰዓት ላይ ነው ያቆሙ። ሲድኒ ኦሎምፒክ ላይ ራሱ እኮ ዶ እነ ሀይሌን ምናምን መቼም እየጠበቅን ነበር። አንተን ፈጽሞ እኳ አልጠበቅ፣ ድንገት ነው ጉድ ያፈላህበት። ያ እሱ ልክ ነህ። በአለም ወጣቶች ሮጬ በሁለት ዓመቴ ነው ኦሎምፒክን ያሸነፍኩት። ብዙ ጊዜ ከስር ነው እየመጣ ያደኩት እና ዓለም ወጣቶችን በ5000 ሜትር አሸነፍኩኝ። ከዛ ሁለት ዓመት በኋላ ባይገርም፣ ደግሞ እዛው ሲድኒ ነበር የተዘጋጀው። ከአራት ዓመት በፊት የዓለም ወጣቶች እዛ ላይ ነበር የተዘጋጀው። የዛን ጊዜ እኛ በወጣት የምንሮጥበት ስቴዲዮም፣ ትልቁ ስቴዲዮም የኦሎምፒኩ ገና እየተሰራ ነበር የዛን ጊዜ ደግሞ እኔ የምሮጠው ሶስት ሺህ መሰናክል ነበር። ገና እንደጀመርክ ሶስት ሺህ መሰናክል ነበር ሻምበል እሸቱ ቹራ ነበረ እንትነሚያር እና በዛ እዚህ ማለም የኢትዮጵያ ሻምፒዮን ሆኜ ነው የሄድኩት፣ እና እዛ ደግሞ ልክ ወጣቶች ልጨርስ ሁለት መቶ ሜትር ሲቀረኝ ብዙ ስልጠናውን እንትኑ ቴክኒኩን ብዙ አልሰራውም ነበር እና የእኛም ሀገር እንደዛ እንትን አይሰጠውም ነበር። ሶስት ሺ መሰናክል አሁን ሸፈኑኝ ሁለት ኬንያዎች ሸፈኑኝ፣ እና እዘለዋለሁ ብዬ ወደኩኝ ማለት ሁለት መቶ ሜትር ሲቀረኝ። ግን ተነስቼ ስድስተኛ ወጣሁና ከዛ በኋላ ዶክተር ወልደ መስቀል ነው አንተ አሁን አምስት ሺ ነው ከአሁን በኋላ እንደዚህ በዚህ አይደለም ክሮስ ካንትሪ እና አምስት ሺ ብለው ወደዛ ቲም ተቀላቀልኩኝ። ያ ኦሎምፒክ ሲመጣ በአምስት ሺ ወርቅ መጣ። ያለህ በጎን እያየው ነበር ሲሰራ ኦሎምፒክ ስታዲየሙ የዛን ጊዜ እንዴ ገና እኛ እዛ ቦታ ላይ እኛ የሮጥንበት ለኦሎምፒኩ አሟሟቂያ ሆነ። ትልቁ ስቴዲየም ገና እየተሰራ እየተቆፋፈረ ነበር፣ እኛ እዛ ስንሮጥ። የመጀመሪያው ደቡብ አፍሪካ ነው ይመስለኛል። የመጀመሪያ ወጣት ሆነ ስትጀምር ያ ልክነሽ እንትን ደቡብ አፍሪካ ክሮስ ካንትሪ ነው፣ በሱም በወጣት ነው የመጀመሪያ ወጥቼ እንዲሁም በቡድን አሸንፈን ኔልሰን ማንዴላ ናቸው የሸለሙን መዳላ ልንዳለ ቲማችንን። ያ የመጀመሪያ ገና ከአገሬ ስወጣ የአዲስ አበባ ልጅ ብሎ ሯጭ የሚገርሙት አሉ። ትምህርት ቤትም ኳስ ነው የሚጫወተው ትምህርትቤታችንም ኳስ ነው ከስፖርት ውስጥ አሉት። አዲስ አበባ ተወልጄ ያደግኩት አዲስ አባ ስለሆነ ምንም ብዙ እንትኑም የለም። በየቦታው ከልጆች ውስጥ የተሰበሰበን ኳስ እንጫወታለን እና ግን ለሩጫ ምክንያት የሆነኝ ሰፈራችን ላይ መነን ትምህርት ቤት የካት 12 መነን ትምህርት ቤት ጀርባ እዛ ነው ተወልጄ ያደግኩት። እዛ ጋር አንድ ሜዳ ነበረች እና ያችን ሜዳ እንዳንጫወት አጠሯት እና ኮንዶሚኒየም ለመስራት አጠረና መሄጃ አጣል ያንን ለዛ ለመንት ለማን ለኳስ ሜዳ ለማግኘት ቁስቋም ማርያም ወደ እንጦጦ መሄጃ፣ እዛ ድረስ መሄድ አለብን። እዛ ደግሞ ስንሄድ እየሮጥን ነው የምንሄደው። የዛ ሰዓት እኔ እዛ ቀድሜ ሜዳው ውስጥ ስትሬች እየሰራሁ ነው ሌሎች ጓደኞች የሚመጡት ከ ከስድስት ኪሎ ቁስቋም መሮት ጀምር ነው ይሄ ነገር በዚህ ያዋጣል ወይ ላይ አሰብከው ነው ማንገፋ ግን ወደ አትሌቲክስ ማንገፋ፣ እኛ ሰፈር ውስጥ ሁለት አትሌቶች አሉ። መሐሙድ ናሰር እና ማናስማር ገበያ ይሮጣ ሯጮች ናቸው። እግር ኳስ ደግሞ ስታይ በእንትኑ እንደዚሁ ቀልድ ይበዛዋል። እና እኔ ሁል ጊዜ እየቀደምኩኝ እዛ ደርሼ ስትሬች አድርገን፣ እነሱ ደግሞ ክሮስ ያደረጋሉ በእኛ ሜዳ ላይ ከዛ ባካችሁ ይህንን ውሰዱልን ከናንተ ጋር አስሩጡት፣ እንደ ቀልድ እንትን አደረጉ። በኋላ እየቆየውም ጭንቅላት ያሰቡን አስቲ ሊሞክር ከእነሱ ጋር በማለት ከነሱ ጋር ግን ከባጣም ከባድ ነበረ ሞከርክትና ከዛ በኋላ ጠፋው እነሱ ደግሞ እንትን እያየው እየመጣው እቤት ሁሉ እያንኳኩ ያስወጡኝ ነበር እኔ ምንም እሺ አሁን ከዛ ከኤድመንተን በኋላ ጉዳት ደረሰብህ ከዛ በኋላ እሱን እያስታመም ቆይ ግን አሜሪካም ከሄድክ በኋላ ከአትሌቱ ሰፈር አልጠፋም ምንድነው እየሰራ ያለው አንዳንድ ውድድሮች ደ እንደምታጠላኝ ሰምቻለሁ። ምንድን ነው ምን ላይ ነው ያለው? ያ እዚህ አሁን ብዙ ስፖርት ላይ ስላለውኝ በስልጠናውና ውድድሮች ደግሞ አመታዊ ውድድር አሁን ለሁለተኛ ጊዜ እንግዲህ ጁን 28 ላይ ደግሞ ሚኔሶታ ላይክስ ፋይቭ ኬ ራን ያው አዲስ ኦርጋናይዜሽን አቋቁሜ ነው 2000 ሚሊዮን ወልዴ ራኒንግ ክለብ ብዬ አቋቁሜ በዛ ስር ስልጠናውንም በየአመቱ ደግሞ የሚደረግ የሩጫ ውድድርም አምስት ኪሎ ሜትር ለልጆች አንድ ኪሎ ሜትር እና ሁለት ኪሎ ሜትር ለአዋቂዎች አምስት ኪሎ ሜትር አዘጋጃለ። ትልቅ ነው እስቲ ወደኋላ ኋላ ለመልስ ሆላንድ ሀገር አቋራጭ ውድድር ላይ ሶስተኛ ወተ ነበረ እና ሽልማቱ ላይ በጣም ቅዝቃዜ ነበረ እስቲ ስለሱ ነገር የተፈጸመ ነገር አለ እሱ እንደመሰላችሁ ክሮስ ካንትሪ ነው የተደረገው እና በጣም ዊንተር ጊዜ ነበረ እና ራሱ ከዜሮ በታች ነው እንትኑ ቅዝቃዜ ነበረው። የዛ ሰዓት እንግዲህ ርጭት ሶስተኛ ነው የወጣሁት። ከዛ በኋላ እንዴት ሆኜ ራሱ እንደተሸለምኩኝም አላቅም። ከዛ ወጥቼ ልብስም እንደዚህ ጥንቃቄ ብርዱንም ስለማናውቀው ብዙ ጥንቃቄ አላደረግም። ያው ከእንትን ውድድር በኋላ ትንሽ ጃኬት ምናምን ነው። ከዛ በኋላ እንግዲህ ያን እንደለበ ጉድ ሽልማቱ እንዳለቀ ወደ ሆቴል እየሮጥኩኝ ሙቆዋ ከፈትኩና፣ እጄን እዛ ውስጥ ከተትኩት ሙቀት ወደ ውስጤ እንዲገባ። ለካ ያን ማድረግ አልነበረብኝም። እንዳለ እጄን ሁለቱንም እጄን እንዳለ እንትን ምቁሃው መለጠኝ ከእንዳገና ወደ ሐኪም ቤት ሄድኩበት ጊዜ ያር አላረሳውም። ለምሳል የሆነ ነገር ግን ሲጠበቀት ነበረ። በጣም አላቅም፣ ማን እንዴት ሆኜ እንደተሸለምኩ አይታየህም፣ በቃ ሰው በጣም ቅዝቃዜው፣ ከባድ ቅዝቃዜ ነበር። የሚገርም አየር ነበር የዛን ጊዜ አይደለ። እሺ፣ ሚሊ፣ እሑድ ነው ዛሬ። አንተ አገር ቤት ብትሆን እሑድ ማንን ትጠይቃለህ? እዛስ እሑድን እንዴት ነው የምታሳልፈው? ብዙ ጊዜ ያው በስፖርት እንትን ላይ ነው የማሳልፈው፣ ወይ ኳስ በመጫወት ወይ ደግሞ ከሰው ጋር አብሬ ከልጆቹ ጋር አብሬ በማሳለፍ ነው። ብዙ ጊዜ እንግዲህ አገር ቤት ስትመጣ እሑድ ቤት መተት ትጠይቀናለ ብለን ተስፋ እናደርጋለን። አደለም? በሚገባ ተገኝቶ ነው። እንደው ከመለያየታችን በፊት ምን ትመኛለህ ለኢትዮጵያ አትሌቲክስ? አሁን እንደምትከታተል አውቃለሁ እና እንደ ምኞት ብዙ ድካም እንደደከምክበት ስፖርት እና የሁላችንም ንብረት አደለ አትሌቲክስ፣ መገለጫችንም ነው እና ምን ትመኛለህ ለኢትዮጵያ አትሌቲክስ፣ ምን ትመኛለህ? በደ እዚህ የምናየውን አሁን ትልልቅ ብዙ የተጀመሩ ስቴዲየሞች ያላለቁ ይጀመራሉ ግን አያልቁም እነሱ አልቀው አገራችን ላይ ትልቅ አፍሪካ ሻምፒዮንሺፕ፣ እንዲሁም እንደዚህ እንደ ዓለም ሻምፒዮና እንደ ሳውዝ አፍሪካ እንደውም ኦሎምፒክን ለማዘጋጀት ድረስ ደርሳለች እና እንደዚህ አይነት የተጀመሩት ስቴዲየሞች አልቀው አሁን በጣም ችግሩ ትራክ ራሱ በጣም ሯጭ ከመብዛቱ የተነሳ ትራኩ ራሱ አጉል ሆኖ ኢትዮጵያ ሻምፒዮና ላይም አሁን አስተጓጉሏል እና ያን ያንን መስተካከል አለበትና ስቴዲየሞች ተሰርተው ደግሞ ትልቅ ዝግጅት ሀገራችን ላይ ሲደረግ ማየት ያ በጣም ትልቁ ምኞቴ ነው። በጣም እናመሰግናለን። ሄሎ ኢትዮጵያ ብለን አንተን መጠየቃችን ክብር ይሰማናል። የኢትዮጵያ አትሌቶች ለኢትዮጵያ ክብር ናችሁ። በተለይ ደግሞ በቃ የምንገለጽበት አንዱ መገለጫችን እናንተ ናችሁ። ከኢትዮጵያ ስንወጣም ኢትዮጵያዊ ስንባል ያው ከአትሌቶቹ ጋር ነው። መገለጫችንም ስለሆናችሁ ለዚህ ላደረጋችሁልን ነገር በሙሉ በእሑድ ቤት ስም በጣም አመሰግናለሁ እንዳመሰግናለን። እኔም በጣም አመሰግናለሁ። ይሄ ትልቅ ዝግጅት ላይ ሄሎ ኢትዮጵያ ብላችሁ እኔንም ደግሞ ስለጋበዛችሁኝ በጣም ነው የማመሰግናችሁ። ሚኪም ሙላለምም እጅግ አድርጌ በጣም አመሰግናችኋለሁ። በሰላም ያገናኘን ለሁሉም ለእናንተ መልካም ጊዜ